ጽምዶ ብለው ከኤርትራ ጋር እንደገና ማበራቸው ያንን የሻቢያ ሰራዊት ጄኖሳይድ ፈጸመብን ሲሉት የነበረው ጋር ዛሬም ኢትዮጵያን ለመውጋት ማበራቸው እንደገና ለዚህ ለፋኖ ጥይትና ስንቅ ማቀበላቸው ይሄ አያዋጣቸውም። የትግራይ ህዝብም እረፉ እያላቸው ነው። በሱልጣን ሱስ የተጠመዱት አሁንም ለአራተኛ ዝግጅት እያደረግ ዛሬ 83 አይደለም፣ ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ፣ እናንተ አኩረባ ስትሰሩ ዝም ብለን አናይም። በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጥሮታ አውጥታ አክብራ ያስቀመጣቻችሁ ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረስ እውነተኛ የ30 ፐርሰንት ቅናሽ የተደረገባቸው ኤሪት ፕሮፐርቲ ባለ አንድ መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ ሁለት መኝታ 95 ካሬ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 4913 ላይ የደውሉ። ሜሬት ፕሮፐርቲስ ዛሬ 83 አይደለም፣ ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ፣ እናንተ አኩረባ ስትሰሩ፣ ዝም ብለን አናይም። በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጥሮታ አውጥታ አክብራ ያስቀመጣቻችሁ ዛሬ 83 አይደለም፣ ዛሬ ሌላ ነው። እንድታውቁን እንፈልጋለን። እናንተ ስትዘጋጁ እናንተ አኩረባሰሩ ዝም ብለን አናይም በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጡረታ አውጥታ አክብራ ያስቀመጣቻችሁ እንግዲህ ሰሜን እዝን ወደ ኋላ ሳስበው ያችን ምሽት አለ አስታውሳታለሁ ማክሰኞ ቀን ነበር ጠቅላይ ሚኒስትሩ ከምሽቱ ስድስት ሰዓት ገደማ እንግዲህ ወጥተው የተናገሩት ሰዓቱን ባልሳሳት እኔም አስታውሳለሁኝ ከመከላከያ ሰራዊት የሰሜን እዝ በርካታ ሰዎችን በፕሮግራም ያቅርብ የነበረ ከዛ የመከላከያ ሚኒስትሮችን የመከላከያ መኮንኖችንም አንድ ሴት አረሳት ህፃን ልጅ አስተኝቼ አለችኝ። ሽሬ ላይ ህፃን ልጅ አስተኝቼ ጎረቤቶች አደራብዬ ምግብ እንዲሰጡት የሁለት ዓመት ልጅ፣ ከዛ ስንመለስ ማታ ላይ እንደዛ ደክመው ነው መተው ያን ሁሉ ግፍ የፈጸሙብን አለች እና ይሄ ቀን አይረሳም። እንግዲህ ክቡር ፊልድ ማርሻሉ እንደገለጹት ዛሬም ፉከራ ላይ ናቸው። ዛሬም በትዕግስት እያያቸው ናቸው። ዛሬም ፕሪቶሪያ ስምምነት እንዴት እየተጣሰ እንደሆነ ክቡር ፊልድ ማርሻሉ በደንብ አርገው አሳይተውናል፣ በደንብ አርገው ነግረውናል እና ጽምዶ ብለው ከኤርትራ ጋር እንደገና ማበራቸው ያንን የሻቢያ ሰራዊት ጄኖሳይድ ፈጸመብን ሲሉት የነበረው ጋር ዛሬም ኢትዮጵያን ለመውጋት ማበራቸው እንደገና ከለዚህ ለፋኖ ጥይትና ስንቅ ማቀበላቸው መመሪያ መስጠታቸው፣ ወልዲያ ላይ ሞክረው ይሄንን ከወልዲያ አስወጥተናቸው ለእነሱ ላይ ግን ጥቃት አልፈጸምንም ነው ያሉት እና ይሄ ሁሉ የጦርነት ነጋሪት ነው። አሁንም እየመቱ ያሉት እና ከጥቅምት 24 እኛም አንረሳውም፣ ግን መማርያ ያልቻሉ ናቸው እነዚህ ሰዎች። ጥቅምት አራት ብዙ ነገር አሳይታናለች። ኢትዮጵያን ላፈርሷት ነበር የተነሱት፣ ግን በጀግናው የኢትዮጵያ መከላከያ ሰራዊት በአጭር ጊዜ ውስጥ ኢትዮጵያን ከመፍረስ አድነዋታልና ክብር ለመከላከያ ሰራዊታችን። ሀገር እንድትቀጥል ከተፈለገ ኢትዮጵያችን በዚህ አሁን ባለው በአባይ በሌላም እንዳሳካ ነው ሁሉ በዛ ስኬት እንድንረማመድ ከሆነ የግዴታ የኢትዮጵያ መከላከያ ሰራዊትን ማክበር መቻል አለብን፣ ክብር መስጠት አለብን። እሱ የሚከፍለው መስዋዕትነት ለኛ ለትውልዱ ስለሆነ ለማንም ብሎ አይደለም። እያንዳንዱ ሰው መሞት አይፈልግም። መከላከያ ሰራዊት ግን ለመሞት ከፊት ግንባር ቀደም ነው። በሶማሊያ ገብቶ ሞቷል፣ በባድመ ጦርነት ሞቷል፣ በህውሀት ጦርነት ሞቷል። ስለዚህ ነገም የሚሞተው ለኢትዮጵያን ለማጽናት ነው። ስለዚህ ትውልዱ የኢትዮጵያ መከላከያ ሰራዊትን ፈለግ መከተል አለበት፣ ማክበር አለበት። ከዚህ ትምህርት ሞት የመዘክር ቀን ሶስት አካላት እንዳመሰግን ይፈቀድልኝ። አንደኛ መላው የኢትዮጵያ ህዝብንና በዛ ክፉ ቀን ፈጥነው የደረሱ በሙሉ፣ ሁለተኛ የትግራይ ተወላጆች ከመከላከያ ሰራዊት የነበሩ በርከት ያሉ የከዱትን ያህል በርከት ያሉ ደግሞ እኛ የሃገር ሰራዊት ነን እኛ ኢትዮጵያዊ ነን ወደ ጓደኞቻችን አንተኩስም ብለው እስከ መስዋዕትነት የከፈሉ ዛሬም በሰራዊቱ ያሉ፣ ሶስተኛ በቁጥር አንድ እንደ ማንኛውም የኢትዮጵያ ህዝብ ያመሰገነ ቢሆንም በተለየ ለትግራይ ህዝብ በዛ ወቅት የመከላከያ ሰራዊቱ የሰሜን እዝም ይሁን ሌሎች የመከላከያ ሰራዊት እንዲመቱ ፈቃደኛ አልነበር። በእርግጠኝነት ምነግራችሁ ገብቼ ስላየሁት የትግራይ ህዝብ ያለቀሰበት ውጊያ ነው። እና እንደ ማንኛውም የኢትዮጵያ ህዝብ አብሬ ኢትዮጵያ ህዝብ እያመሰገንኩ ቢሆንም በተለየ ደግሞ እዛ ግዳይ ስለፈጸመ ላደረገልን ትብብር እናመሰግናለን። አሁን ሰላም እንፈልጋለን ብለው በየንግግሩ ማይክ ባገኙ ቁጥር እየተናገሩ ነው። እናውቃችኋለን፣ ውሸታችሁን ነው። ዓለም ይስማ፣ እናውቃችኋለን፣ አብረን ያደግ ነው እንተዋወቃለን። እኛ ልታታሉልን አትችሉም። ዛሬ ሰማንያ ሦስት አይደለም፣ ዛሬ ሌላ ነው። እንድታወቁ እንፈልጋለን። እናንተ ስትዘጋጁ፣ እናንተ አኩረባሰሩ ዝም ብለን አናይም። በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጥሮታ አውጥታ አክብራ ያስቀመጣቻችሁ፣ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ ፈከራ አይደለም፣ በፈከራ አይደለም። ውጊያ ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትግዱን። እኛ ለትልቅ ጉዳይ እየተዘጋጀን ነው። ረፉልን በፕሪቶሪያ ስምምነት ቃል የገቡትንም እያፈረሱ አሁን ደግሞ አዳዲስ ሙዚቃ እያወጡ እየዘፈኑ ያሳያል ምልክቱ። ይሄ አያዋጣቸውም። የትግራይ ሕዝብም እረፉ እያላቸው ነው። በሱልጣን ሱስ የተጠመዱት አሁንም ለአራተኛ ዝግጅት እያደረጉ ነው። ይሄ ህግ ስርዓት ሊያስይዛቸው ይገባልና። የትናንቱን የሰሜን እዝ አባላት ግን አይደግሙትም። ተምረንበታል የቆሰልንበትን አሁን ማንም መጦ እንደ ትናንት ነው ጫፋችን የሚነካበት እድል አይደለም። በተቋማችን ለሀገራችን ላደረጉት አይነታዊ ታሪክ እንድንሰራ ሁልጊዜም ዝግጅነታችን እያረጋገጥን ይገኛለን። ሰማዕታቶቻችን የምንጊዜም ጀግናዎቻችን ናቸው። እነሱን በመዘከር ታሪካቸውን በመረስ እራሳችን ለመስዋዕትነት በመዘጋጀት ተልኳችንን በዓለም ታሪክ የገዛ ዜጎቹ መከላከያ ሰራዊታቸውን አድመው ከበው ራቁት አስኪደው መኪና ነድተውበት ከጥይት የተረፈውን እያንገላቱ አሰልፈው ማረክን ብለው በጎዳና እየነዱ ሚዲያ እየቀረጹ ያሳዩን ስለሆነ በጣም ልዩ አደርገዋል። መቼም አንረሳው። ሁልጊዜ የምናስታውሰው የምናከብረው ደግሞ እንዳይደገም ነው። እኛ የአድዋ ጀግኖች ልጆች ወትሮም ልማድ አለንና ጀግንነትን ወርሰናል። በክብርና ሉዓላዊነታችን አሊያም በብሔራዊነት ጥቅማችን ለሚመጣ እንሞታለን እንጂ በጭራሽ አንደራደሩም። ኢትዮጵያም በባንዳና ባዳ ሳትደፈር ጸንታ ትዘልቃለች። ያ ካሃዲ ጥቅምት 24 ሌሊት ላይ በተኛንበት በድንገት የከዳን እኮ ከአያት ቅድመ አያቶቻችን የወረስነውን ጀግንነት ስለሚያውቀው ነው፣ ጨለማን የመረጠውም በዚያ ላይ አንበሳን ለማጥቃት በገመድ ማሰር ነው ብሎ ነበር ጭካኔውን ያሳየን ከሀዲውና ባንዳው የባዳ አሽከር ሆኖ ከጀርባችን ሆኖ አርዶን ያልታሰበ ግፉን ቢፈጽምብንም የሰንደቅ ዓላማው ቀለም በሰራዊቱ ልብ ደምቆ መታተሙን ማስታወስ አልፈለገም። ጨለማው ሌሊት በባንዳዎች የሀገር ክህደት እንዴት እንደሚፈጸም ቢያሳየንም የኢትዮጵያን ሰራዊት የማይበገር ጀግንነት የማይለካ የሀገር ፍቅርና ለሀገር ሰላም መቆም ምን ማለት እንደሆነም ያስመሰከረ የመስዋዕትነት መድረክ ሆኖ አልፏል። በደጀንነት ለተሰለፈው ለሀገሩ ሰላም ለቆመው መላው ኢትዮጵያዊም አንጸባራቂ ገድል ሆኖ ታሪክ መዝግቦታል። በሌላ በኩል ደግሞ ጥቅምት 24ን ስናስብ ልባችን በሐዘን ቢቆስልም በጀግንነትና በኩራት ይሞላል። ምክንያቱም ይህ ቀን ክህደት መቼም እንደማያሸንፍና የሀገር ክህደት የኢትዮጵያን ዘላለማዊ ሕልውና ሊያጠፋው እንደማይችል አይተንበታልም። በሰራዊታችን ላይ አሳፋሪ ድርጊት፣ ለመግለጽ የሚከብድ ድርጊት ተፈጽሟል። አልተባበረም ባሉ የትግራይ ሕዝብ ላይም እርምጃ ወስዷል። ከቤት ንብረታቸው አፈናቅሏል። ይህ ታሪክ ኢትዮጵያን በጽናት የመጠበቅ ኃላፊነት የሁሉም ትውልድ መሆኑንም ዳግም አስተምሮናል። የሰሜን እዝ ጀግኖች የከፈሉት መስዋዕትነት በከንቱ አልቀረም። ሰራዊቱ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 አንገት የደፋውበት ቀን የለም። በጣም ልዩ ቀን ነው የምናከብረው። ለዛ ነው ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው ሰሜን ሐውልት ፊሬ ላይ የቆመውን የሀየለውም ሐውልት የሰራው መከላከያ ሰራዊት ነው። ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለ ውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ዚያድባሬ የወረረን ጊዜ ዚያድባሬ የወረረን ዚያድባሬ ካደን ብለን የሰማእታት ቀን አናከብርም። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነፃ አድርገን የድል ቀን ነው የምናከብረው። የክደት ቀን አክብረን አናቅ። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን ዜጋ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ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 አንገት የሚያስደፋ ታሪክ ነው። ክፉ ቀን ነው። የክህደት ቀን ነው። ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው፣ እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን፣ ሲመሩን፣ ሲያዋጉን ሲያደራጁን የነበሩ ሰዎች ገለበጥ ብለው ገልብጥ ብለው በአንድ ፕሪፈሪ ቦታ ተሰብስበው ተደራጅተው፣ ተቀናጅተው፣ ዶልተው ሸር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅ እና ሲከላከል የነበረውን ሰራዊት መምታታቸው